እንዴት ናችሁ? እንዴት አላችሁ? ወዳጆች እያደመጣችሁን ስለሆነ በጣም አመሰግናለሁ። በፕሪምየር ሊግ የጓርዲዮላ ማንቸስተር ሲቲ ኤቨርተንን አሸንፏል። ተከታታይ ሶስተኛ ድሉም ሆኗል በሁሉም ውድድሮች። ነገር ግን ስለዚህ ጨዋታ ካነሳን በዚህ የውድድር ዘመን ለስንተኛ ጊዜ ይህንን እንደምላላቅም ነገር ግን ኤርሊንግ ሃላንድ በድጋሚ የጎል ማሽን ነበር። በእኔ ግምት ይሄ ተጫዋች የሚቀጥለውን አስር ዓመት በተመሳሳይ ፎርም የሚቀጥል ከሆነ በተጫወተባቸው ውድድሮች ሁሉ ሬከርዶችን ጽፎ ነው የእግር ኳስ ተጫዋችነት ዘመኑን የሚጨርሰው። አሁን በፕሪምየር ሊግ ከተጫወቱ ንጹህ ዘጠኝ ቁጥሮች መካከል ምርጡ ለመባል ብዙ የሚቀረው አይመስለኝም። በውድድር ዘመኑ አስረኛ የፕሪምየር ሊግ ጎሉን በስምንት ጨዋታ ብቻ አስቆጥሯል። በዚህ ውድድር ታሪክ ከዚህ በፊት በመጀመሪያዎቹ ስምንት ጨዋታዎች አስር እና ከዛ በላይ ጎል የተቆጠረባቸው አጋጣሚዎች ሁለት ብቻ ነበሩ። የዘንድሮ ለሶስተኛ ጊዜ ነው። ግን ከዚህ ቀደም የነበሩትንም ሁለት አጋጣሚዎች እሱ ነው አስር ጎል ያስቆጠረባቸው። ስለዚህ በ2022/23 የውድድር ዘመን መጀመሪያ ወደ እንግሊዝ ከመጣበት ጊዜ ጀምሮ በብዙዎቹ የውድድር ዘመናት በመጀመሪያዎቹ ስምንት ጨዋታዎች ቢያንስ አስር ጎሎች አስቆጥሯል። የሚያስገርመው ለኖርዌይ ብሔራዊ ቡድንም ባለፈው እንደዚሁ ጎሎች አስቆጥሮ ነበር የተመለሰው። 13 ጨዋታዎችን ብቻ ነው ያደረገው። በአንድ ጨዋታ ብቻ ነው ጎል ያላስቆጠረው። እሱም በሜዳቸው በቶተንሃም የተሸነፉበት ጨዋታ ብቻ ነው። በእነዚህ 13 ጨዋታዎች 23 ጎሎችን አስቆጥሯል። አንድ ተጫዋች ጥሩ ነኝ የሚል አጥቂ በውድድር ዘመኑ 23 ጎል አስቆጥሮ ቢያጠናቅቅ ጥሩ የውድድር ዘመን አሳለፈ የሀያ ጎል አጥቂ ተብሎ ይጠራልም። እሱ ሶስት አሲስቶችም አክሎበታል። ገና ኖቬምበር አልደረስንም። ኦክቶበር 18 ላይ ነበር ጨዋታው የተደረገው። በዚህ ጊዜ ውስጥ የውድድር ዘመኑ ገና ጠዋት ሳለ እርሊንግ ሃላንድ በ13 ጨዋታ 23 ጎል አስቆጥሯል። የውድድር ዘመኑ ሰባት ወራት ይቀሩታል። የዓለም ዋንጫን ከደመርን ከ8 ወር በላይ ይቀረዋል። ከጉዳት ነጻ ከሆነ ይሄንን ፎርምም ይዞ እስከ ውድድር ዘመኑ መጨረሻ ድረስ ሊጓዝ ከቻለ የሚደርስበትን የጎል ቁጥር መገመት ትችላላችሁ። ማንቸስተር ሲቲ የአንድ ተጫዋች ቡድን እየሆነ ነው ወይ? ተገቢ ክርክር ሳይሆን አይቀርም። ማንቸስተር ሲቲ በዚህ የውድድር ዘመን 11 ጎል ያስቆጠረ ተጫዋች አለው። ቀጥሎ የቡድኑ ከፍተኛው ጎል አስቆጣሪ ማክሲም ኤስቲቭ የሚባለው የበርንሌ ተጫዋች ነው። የሲቲ ተጫዋች አይደለም። ነገር ግን በኤቲሃድ ሲቲ በርንሌን ባሸነፈ ጊዜ ሁለት ጎሎችን ራሱ ላይ ያስቆጥሮ ነበር። ስለዚህ በማንቸስተር ሲቲ በኩል በዚህ ውድድር ዘመን ከተቆጠሩት ጎሎች መካከል ከሀላንድ ቀጥሎ ብዙ ጎል ያስቆጠረው ተጫዋች ማክሲም ስቲቭ የሚባለው ፈረንሳዊ በርንሌ የቀድሞ የሞንፔሊ የተከላካይ ነው። 11 ከዛ ቀጥሎ የሲቲ ተጫዋቾችን የምታገኙ ከሆነ ግን አንድ ጎል ብቻ ያስቆጠሩ ተጫዋቾች ነው በፕሪምየር ሊግ የምታገኙት። ማቴዎስ፣ ኑኜዝ፣ ፊልፎደን፣ ቲዣኒ ሬንደርስ ና ራያን ሸርኪ፣ እነዚህ አንዳንድ ጎሎችን ያስቆጠሩ ተጫዋቾች ናቸው። ስለዚህ የሲቲ ተጫዋቾችን ብቻ ከወሰድን ከፍተኛው ሀላንድ ነው 11 ከዚያ አንድ ነው፣ ሌሎች አራት ተጫዋቾች እና ለማመን የሚያስቸግሩ ቁጥሮች ናቸው እነዚህ። በድጋሚ ሁለት ጎሎችን አስቆጥሯል። አስራ አንደኛ ተከታታይ ጨዋታዎች ላይ ነው ጎል ያስቆጠረው። በመሀል ጎል ያላስቆጠረበት ጨዋታ የለም። ያለፉትን 11 ጨዋታዎች ብቻ ደግሞ ከወሰድን ከዛ የቶተናም ጨዋታ በኋላ ያሉትን ማለት ነው እና የሀላንድ ሬከርድ የሚያስደነግጥ አይነት ነው። አሁን 96 የፕሪሚየር ሊግ ጎሎች አስቆጥረዋል። አለን ሺረር 100 ጎል ላይ ለመድረስ 124 ጨዋታ አስፈልጎት ነበር። ያንን ሬከርድ ያሻሽለዋል የፈረመውን የኮንትራት እድሜም በእንግሊዝ ሀገር የሚቆይ ከሆነ በማንቸስተር ሲቲ ተጫዋችነት የሚዘልቅ ከሆነ የአለን ሽረር 260 የፕሪምየር ሊግ ጎሎች ላይ መድረሱ አይቀርም። የትኛውም አሰልጣኝ ያሰልጥነው፣ በየትኛውም የጨዋታ ስልት ይጫወት፣ በየትኛውም ሊግና ውድድር ይሳተፍ፣ እርሊንግ ሀላንድ ጎል ያስቆጥራል። እንዲያ እንዲሆን የተወለደ ነው የሚመስለው። ምክንያቱም በሳልዝቡርግ ያንን ያደርግ ነበር፣ በዶርትሙንድ ያንን ያደርግ ነበር በሞልደ ቀድሞ ያንን ያደርግ ነበር። ለዛ ነው የሳልዝቡርግ ዝውውርን ያገኘው። በሲቲም ያንን በማድረጉ ቀጥሏል። ለኖርዌይ ብሔራዊ ቡድንም ሲጫወት በፕሪምየር ሊግ ይሁን በቻምፒየንስ ሊግ በሚሳተፍባቸው ውድድሮች ሁሉ ይሄንን ያደርጋል። በቀደም በወንዶች ለብሔራዊ ቡድን በሚጫወቱ ወንዶች ተጫዋቾች ታሪክ ሀምሳ ጎል ላይ በጥቂት ጨዋታዎች የደረሰ ተጫዋች በመሆን ባለሪከርድ ነበር። በቻምፒየንስ ሊግም ሀምሳ ጎል ላይ በጥቂት ጨዋታዎች የደረሰ ባለ ሬከርድ ነው። ስለዚህ ስለ እሱ ብዙ አድናቆት ቢቸር የሚገባ ይመስለኛል። በዚህ ውድድር ዘመንም እንደዛ አይነት በጣም የሚያስደንቅ ሬከርድ እያስመዘገበ በመጓዙ ቀጥሏል። በየጊዜው ግን ሀላንድ የሚጨምራቸው ነገሮች አሉ። ሁልጊዜም ቢሆን የጎሉ መንገድ ጠፍቶት አያቅም። እኔ እንዲያውም ከዚህም በላይ ማስቆጠር ይችል ነበር አንዳንድ ለሱ ክህሎት ቀላል የሚመስሉ የጎል እድሎችን ያባክናል። ለምሳሌ ዛሬው ጨዋታ ላይ ሀትሪክ መስራት ይችል ነበር፣ ጓርዲዮላ አራትም አምስትም ጎሎች ማስቆጠር ይችል ነበር ብሏል። እንደው የበለጠ ክሊኒካል ቢሆን ኖሮ ደግሞ የጎል ቁጥሩ ከዚህም ከፍ ሊል ይችል ነበር። እኔ ግን በጠቅላላ ጨዋታ ውስጥ ግን ከጥቂት ዓመታት በፊት ሮይኪን ከጎል ማስቆጠር ውጭ ያለውን ክህሎቱን የእንግሊዝ አራተኛ ዲቪዚዮን ተጫዋች ክህሎት ወይም የሊግ ቱ ክህሎት ብሎ አሳንሶት እንደነበር ይታወቃል። በጣም ቴክኒሻን አጥቂ አይደለም። ሮናልዶ ናዛሪዮን ወይ ቴሪ ኦንሪን አይደለም። እንደዛ አይነት ቴክኒካዊ ችሎታ ያለው ተጫዋች ላይሆን ይችላል፣ ግን በየጊዜው የምታዩበት መሻሻል አለ በጠቅላላ አጫወቱ ላይ ከጎል ማስቆጠር ባሻገር ባሉ አጫዋቶቹ ላይ ለምሳሌ ሃላንድ ንጹሕ ዘጠኝ ቁጥሮችን ከምንዳኝባቸው ክህሎቶች መካከል አንደኛው በጭንቅላት ጎል ማስቆጠር ሊሆን ይችላል። በእርግጥ ቅድም የጠቀስኳቸው ጆርጅ ዌያ ወይ ሮናልዶ ናዛሪዮ ወይም ኦንሪ፣ እነዚህ ሁሉ በጭንቅላታቸው ጎል በማስቆጠር የተዋጣላቸው አይደሉም። አንዳንድ ማይረሱ የጭንቅላት ጎሎች አስቆጥረዋል፣ ግን የዛ ስፔሻሊስቶች አይደሉም። ግድ አይደለም በጭንቅላት ጎል ማስቆጠር። ግን እንደው ሀላንድ ከፍሬሙ አንጻር ከግዝፈቱ ከቁመቱ ወደ ላይ ከመዝለል ችሎታው ከሊፑ በመነሳት በጭንቅላቱ ጎል ማስቆጠር ላይ የተካነ ጊዜ ደግሞ ተጨማሪ መሳሪያ እንደሚሆነው መገመት ይቻላል ነበር። እዚህ ላይ በሚገባ እየሰራ እንደሆነ የዛሬው አንደኛው እና የመጀመሪያው ጎሉ ጥሩ ማስታወሻ ሳይሆን አይቀርም። ስለዚህ ይሰራል። በፕሬሲንግ ላይ የፕሬሲንግ ኢንቴንሲቲው ጨምሯል። የበለጠ ስማርት ነው። ቡድኑን በመከላከል በማገዝ ጊዜ በራሱ ቦክስ ውስጥም በሴት ፒሶች የተጋጣሚ ቡድን በሚያገኛቸው የቆሙ ኳሶች ጊዜ ብዙዎቹን ቁመቱን እና በአየር ላይ ኳስ ዶሚኔት የማድረግ ችሎታውን እየተጠቀመ ለሲቲም ትልቅ ፋታ የሚሰጥ አይነት ተጫዋች ነው። በሌሎች የጨዋታው ክፍሎቹ ላይ መሻሻል አለ። መቼስ ድንገት ሀላንድ አራት አምስት ተጫዋቾችን አልፎ ጎል የሚያስቆጠር ተጫዋች አይሆንም። ያ ክህሎት የለውም። ግን ሌሎች ሊያሻሽላቸው በሚችላቸው ነገሮች ላይ ግን ኮቸብል በሆኑት ነገሮች ላይ ግን በጣም አስደናቂ ነው። ስለዚህ እዚህም ጨዋታ ላይ ሁለቱንም ጎሎች ያስቆጠረው ተጫዋች እርሱ ነው። ግን እሱ ብቻ አይደለም ጥሩ የተጫወተው ተጫዋች። ለምሳሌ ኒኮ ኦራይሊ፣ የባለፈው የበርንሌ ጨዋታ ላይ ማንቸስተር ሲቲ እንደዚሁ በሜዳው አንደኛውን አጋማሽ ተቸግሮ ነበር። በዚህ ጨዋታ ጨዋታው ቀላል አልነበርም በተለይ ኤቨርተን በመጀመሪያ አጋማሽ ማንቸስተር ሲቲን የፈተነበት አጋማሽ ነበር። የጨዋታው ትልቁ የጎል እድልም የተፈጠረው በኤቨርተን በኩል ነው። ቤቶ ከኢሊማን እንዲያ የደረሰውን ኳስ አላገኘውም እንጂ በጨዋታው ላይ በመጀመሪያ አጋማሽ ከተፈጠሩት የጎል እድሎች ሁሉ ንጹሕ የሚባለው እርሱ ነበር። ጨዋታውም ሲያልቅ በኤክስጂ ሞዴል ላይ የምታምኑ ከሆነ 0.6 ጎል ለመሆን እድል ነበረው። 0.6 ኤክስጂ ቫሊዩ ነበረው። እያንዳንዱ የጎል ሙከራ ከ0.1 እስከ 0.8 ዋጋ ይሰጠዋል። ወደ 0.9 ማለት ነው። 0.8 ሲሆን በጣም ከፍ ያለ 0.9 ከሆነ የግድ መቆጠር ያለበት ትልቅ የጎል እድል ማለት ነው። በዚህ ሞዴል መሰረት 0.6 ነው የነበረው እና በጨዋታው ላይ አንድም የጎል እድል የዜሮ ነጥብ ስድስት አንድ ኤክስጂ ቫሊዩ አልነበረው። ኤቨርተን በመጀመሪያው አጋማሽ እንዲህ አይነት አደጋዎች ይፈጥር ነበር። መገመት እንደምትችሉት በኤቲሃድ ከሲቲ ጋር በሚደረግ ጨዋታ የዴቪድ ሞይስ ቡድን የኳስ ቁጥጥር ብልጫ ሊወስድ አይችልም፣ ግን በመልሶ ማጥቃት አንዳንድ አደገኛ የሜዳ ስፍራዎች ላይ ይገኝ ነበር። ምንም እንኳ የቡድኑ ቁልፍ ተጫዋች ከማንቸስተር ሲቲ በውሰት ወደ ኤቨርተን ሄደው ጃክ ግሪሊሽ ባይሆንም የማንቸስተር ሲቲን የተከላካይ መስመር ለማወክ የሚሆን ክህሎትና ቴክኒካዊ ጥራት ያላቸው ተጫዋቾች አሉት። አንደኛው ቅድም ያነሳው ቲሊማን እንዲያይ ነው። ቤቶ ያለማቋረጥ የተከላካይ መስመር እንጀርባ ያጠቃል። ደግሞ ካርሎስ አልካራዝ አለ። ሌላም ተጫዋች ኬነን ዲውዝብሪ ሆል። እንዲህ እንዲህ አይነት ተጫዋቾች አሉት ኤቨርተን። እንዳልኩት ግሪሊሽ እንኳ ባይኖር አሰልጣኝ ዴቪድ ሞይስ እንዲ አይነት አማራጮች ነበሯቸው። ስለዚህ የመጀመሪያው አጋማሽ ፈታኝ ነበር። በእርግጥም ጃን ሉዊጂ ዶናሩማና የእሱ ፕሬዘንስ በድጋሚ አስፈላጊ መሆኑን ያየንበት ነው። የባለፈው የብሬንፎርድ ጨዋታ የሚሆን ሌሎች ጨዋታዎች ላይ ይህንን ማየት ችለናል። ግብ ጠባቂው በማንቸስተር ሲቲ የተከላካይ መስመር ላይ ስቴቢሊቲ ጨምሯል፣ መረጋጋት ጨምሯል ማለት ይቻላል። ግን መጠቀስ ያለባቸው ተጫዋቾች አሉ። እንዳልኩት ኒኮ ኦራይሊ የመጀመሪያው ጎል ሲቆጠር በጣም አስደናቂ ክሮስ ነበር ለኤርሊንግ ሀላንድ የሰጠው። የበርንሌው ጨዋታ ላይም እንደዚሁ ነበር ያደረገው። እዛ ጨዋታ ላይ ቀጥተኛ የጎል ተሳትፎ አልነበረውም። ነገር ግን በሁለተኛው አጋማሽ የሲቲ ማገገም የጀመረው በጨዋታው ላይ ጥሩ ፐርፎርም ማድረግ አደጋ መፍጠር የጀመረው ኒኮ ኦራይሊ በዛ ጨዋታ ላይ አንድ ድንቅ ኳስ ወደ ፍጹም ቅጣት የምትሳጥን ከላከና በጣም ቀጥተኛ ሩጫ ካደረገ በኋላ ነው። እዚህኛው ጨዋታ ላይ ደግሞ ሀላንድ ላስቆጠረው የመጀመሪያ ጎል እሱ ነው ያንን ኳስ ክሮስ ያደረገው በክለብ ጨዋታዎች አስራ ሶስተኛ ጎሉ መሆኑ ነው። ሲቲ በቅርብ ጊዜ ባለፉት ስምንት ጨዋታዎች የድል ሞመንተም ላይ ነው የሚገኘው። ከስምንቱ ጨዋታዎች ስድስቱን አሸንፏል። ሁለቱ ላይ አቻ ተለያይቷል። አንዳንዶቹ የሚያስቆጩ አቻዎች ናቸው። ከሞናኮም ጋር ከአርስናልም ጋር የነበሩት ጨዋታዎች ላይ የመጨረሻ ደቂቃ ጎሎች ተቆጥሮበት ነው በእነዚህ ጨዋታዎችም ድል ሳያደርግ የወጣው። የአንበሳውን ድርሻ የሚወስደው መቼስ እርሊንግ ሃላንድ ነው። ግን እንዳልኩት እንደ ኒኮ ራይሊ፣ ጀረሚ ዶኩ፣ ፊልፎደን አይነት ተጫዋቾች ትልቅ ኢንፑት ነበራቸው። ጎል ማስቆጠር ግን አለባቸው። ጓርዲዮላ ከጨዋታው በኋላም የተናገረው እርሱን ነው የአንድ ተጫዋች ቡድን መሆን የለበትም ማንቸስተር ሲቲ አይነት አስተያየት ሰጥቷል 11 ጎሎች አስቆጥሯል በሱ መርካቱን ተናግሯል በዚህ ጨዋታ ላይም አራት አምስት ጎሎች ሊያስቆጠር ይችል ነበር የእኛ ቁልፍ ተጫዋች ነው በተመሳሳይ ጊዜ ግን ሌሎቹም የእኛ ተጫዋቾች ጎል ማስቆጠር አለባቸው በኤርሊንግ ስኬት ብቻ በዚህ ውድድር ዘመን ዋንጫዎች ማሸነፍ አንችልም የእኛ የክንፍ ተጫዋቾች የማጥቃት አማካዮች ና ሌሎችም ተጫዋቾች ጎል ማስቆጠር መጀመር አለባቸው ምክንያቱም የምንፈጥራቸው የጎል እድሎች የጠሩ የጎል እድሎች ናቸው ስለዚህ ማስቆጠር አለባቸው ሳቪኞ ሁለት ኩ ሁለት ቲዣኒ ሬንደርስም አንድ የጎል እድል አግኝቶ ነበር የበለጠ ከሌሎች ተጫዋቾቻችን ጎል ማግኘት አለብን። ይህን ያውቁታል፣ ምክንያቱም ለረጅም ጊዜ ተነጋግረንበታል። በልምምድ ሜዳ የተዋጣላቸው ጨራሾች ናቸው፣ ጨዋታዎችም ላይ ግን ይህንን ማድረግ መጀመር አለባቸው የሚል አስተያየት ሰጥቷል። ኦማር የተዋጣለት ጎል አስቆጣሪ ነው። ሳቪኞ ኦስካር ቦብ ቲዣኒና ፊል ይህንን ማድረግ አለባቸው የሚል አስተያየት ሰጥቷል። ስለዚህ የሀላንድ ዲፔንደንሲ አስግቶታል ማለት ነው። ጓርዲዮላ ግን ለጊዜው በሀላንድ ጎሎች በጣም በጥሩ የውጤት ግስጋሴ ላይ ነበር። አርሰናል ፉልሃምን ከማሸነፉ በፊትም ለጥቂት ሰዓታትም ቢሆን የፕሪምየር ሊግ መሪ ሆኖ ነበር። ከመጀመሪያው ሳምንት በኋላ የፕሪምየር ሊግ መሪ ሲሆን ለመጀመሪያ ጊዜ ነበር። ጨዋታውን በተመለከተ ግን ጥቂት ታክቲካዊ ነጥቦች ለማንሳት አሰልጣኝ ዴቪድ ሞይስ በዚህ ጨዋታ ላይ የማንቸስተር ሲቲን የመሀል ማጥቃት ለመቋቋም በማሰብ በጣም ጠቦ የሚከላከል ቡድን ነበራቸው። ለራሱ የሜዳ ክፍል የቀረበ በብዙ ተጫዋቾች የሚከላከል በአብዛኛው ግን ሴንትራል ቦታዎችን ፊልፎደን ቲዣን ሬንደርስ አይነት ተጫዋቾች ኦፕሬት የሚያደርጉባቸውን ቦታዎች ነበር ብሎክ ለማድረግ ይሞክሮ የነበሩት። ሁለት ጠንካራ ሰራተኛ ስድስት ቁጥሮችንም ተጠቅመዋል። ኢድሪሳ ጌይ ግሩም ብቃት ላይ ነው የሚገኘው። እሱና ጄምስ ጋርነር እነዚህ ሁለት አማካዮች ነበሯቸው። ግን ሌሎቹም የማጥቃት ተጫዋቾች ኢሊማን እንዲያይም ይሁን ዲውዝብሪ ሆል አይነት ተጫዋቾች እንደዚሁ ሴንትራል ቦታዎችን ብሎክ ለማድረግ ወደ ራሳቸው የሜዳ ክፍል ብዙ ያፈገፍጉ ሪትሪት ያደርጉ ነበር። ከዚያ በኋላ የማጥቃት ንግግር በሚኖርበት ጊዜ ሲቲ የሚተዋቸውን ሰፋፊ ስፔሶች ለማጥቃት ይሞክሩ ነበር። ነገር ግን ይሄ የኤቨርተን ለረጅም ደቂቃዎችም ሰርቶ የነበር የተደራጀ መከላከል ሴንትራል ቦታዎችን መዝጋት ላይ፣ ፎደን ተርን አድርጎ ወደ አደገኛ ቀጠና እንዳይደርስ ለሀላንድ ኳስ እንዳይሰጥ ብሎክ ማድረግ ላይ ራይንደርስንም እንደዚሁ የዘገየ ሳጥን ሩጫ በማድረግ በጣም የተዋጣለት አደገኛ ዞኖችን በመያዝ የተካነ ተጫዋች ስለሆነ እሱም ያንን ከማድረግ እንዲከለከል ለማድረግ በጣም የተደራጀ የተዋጣለት መከላከል ነበራቸው። ይህንን በሚያደርጉበት ጊዜ ግን በዲዛይን በሚመስል ሁኔታ በሁለቱ ክንፎች በኩል ሰፋፊ ስፔሶች ነበሩ እና እነዛን ረጃጅም ከመስመር የሚነሱ ኳሶችን እንከላከላለን የሚል መተማመን የነበራቸው ይመስላል። አሰልጣኝ ዴቪድ ሞይስ በነ ጀምስ ታርኮቭስኪ አይነት ግዙፍ ተከላካዮች የአየር ላይ ኳስ በማሸነፍ ጥሩ ሪከርድ ያላቸው ተከላካዮችን በመተማመን የሚመስል አይነት፣ የሲቲ ቡድንም ለረጃጅም ክሮሶች የተሰራ አይደለም፣ ምናልባት የሚል አሰምሽን ሳይኖራቸው አልቀርም። ስለዚህ በመጀመሪያ አጋማሽ ማቴዎስ ኑኜስ በግራ በኩል ጀረሚ ዶኩም እንደዚሁ ብዙ አደጋዎች ይፈጥር ነበር። ብዙ ጊዜ ያገኝ ነበር በነዛ ዞኖች። ስለዚህ የማንቸስተር ሲቲ ሀሳብ የነበረው የክንፍ ተጫዋቾቻቸው በተደጋጋሚ ወደ ሳጥን ክሮስ እንዲያደርጉ ነው። አሁን የሚለየው ማንቸስተር ሲቲ ልክ እንደ በፊቱ ስትራይከርለስ ሲስተም ቢኖረው ኖሮ ሴንትራል ቦታዎችን ብሎክ በማድረግ ከክንፍ የሚነሱ ኳሶችን በደንብ ጠርጋለሁ ብሎ በማሰብ መከላከል ይቻላል። ግን እንደ ኤርሊንግ ሀላንድ አይነት ተጫዋች እና ደግሞ የአየር ላይ ኳስ አጠቃቀሙ በጭንቅላት የመግጨት ችሎታው እየተሻሻለ ያለ ተጫዋች ሲሆን ግን እንዲያው ብዙ ተስፋ ማረግ ነው የሚሆነው እንጂ በጊዜ ሂደት ጎሉ መቆጠሩ አይቀርም። በክንፍ ላይ በዚህ ውድድር ዘመን በእኔ እምነት በመስመር ተከላካይነት በተሰለፈባቸው ጨዋታዎች ላይ በአብዛኛው ጥሩ እየተጫወተ ነው። ማቴዎስ ኑነስ ከአማካይነት ይልቅ አማካይ ቦታ ላይ ብዙ አልተጫወተም። ነገር ግን ብዙ አደገኛ ክሮሶች ወደ ሳጥን ይልክ ነበር። ዶኩም እንደዚሁ ምናልባት ብዙ ጊዜ ስለ ዶኩ የምናነሳው የመጨረሻ 30 ሜትር የውሳኔ ጉዳይ አንድ ህጻጽ ሊሆን ይችላል፣ ግን እነዛ ሞመንቶች ላይ ይገኝ ነበር። ስለዚህ የኤቨርተን መከላከል ሴንትራል ቦታዎችን ብሎክ ማድረጉ ሲቲን የጎል እድል እንዳይፈጠር ወይም የጠሩ የጎል እድሎች ፒክፎርድ የሚፈተንባቸው ትልልቅ የጎል እድሎች እንዳይፈጠሩ ቢያደረግም፣ ነገር ግን የጊዜ ጉዳይ ብቻ ነው የሚሆነው። ምክንያቱም ክሮስ የሚደረግለት ተጫዋች ሀላንድ ነው። ረጅም ነው። ጭንቅላቱ ላይ ብዙ የሰራ ነው። በጭንቅላት ጎሎች ማስቆጠር ላይ ሊፕ አለው፣ ይዘላል ስለዚህ ችግር ነው። ዘጠና ደቂቃ ይሄንን ተጫዋች ልታቆሙት አትችሉ ግን እዚህ ጋር የፊልፎደንን ስፓሻል አዌርነስ ማድነቅ ያስፈልጋል ስፔሱ የቱጋ እንዳለ ያወቀበትን ግን ደግሞ ወደዛ ስፔስ ድሪፍት የሚያደረግ ተጫዋች ያስፈልግ ነበር። ኒኮ ራይሊ የባለፈው የበርንሌ ጨዋታ ላይ እንዳደረገው በርንሌን በስኮት ፓርከር አማካኝነት ተመሳሳይ የመከላከል ሼፕን የነበረው ሴንትራል ቦታዎችን የበለጠ ብሎክ የማድረግ ፍላጎትን የነበረው ሲቲ መሀሉ ላይ በጣም የተደራጀ ማጥቃት ስለሚፈጽም ዋናዎቹም ክሬቲቭ ተጫዋቾች በተለይ ከሌሮይ ሳኔ፣ ራሂም ስተርሊንግ ና ሪያድ ማህሬዝ መልቀቅ በኋላ ሲቲ በደብሮይነ እና በፊልፎደን የበለጠ ሴንትራል ቦታዎችን የሚዙ ተጫዋቾች ስለሆነ ትልልቆቹን የጎል ዕድሎች የሚፈጥረው። ምናልባት ያንን ታሳቢ በማድረግ ሴንትራል ቦታዎችን በደንብ ብሎክ ካደረግን ተስፋ ይኖረን ይሆናል የሚል ስሌት ያላቸው ይመስላል። ያን ነው ለማድረግ የሚሞክሩት አንዳንዶቹ ቡድኖች። ነገር ግን በጣም ጠባብ ሲሆን ሳጥን ውስጥ ነው ረጅም ጊዜ ያገኙ የነበሩት። አሁን ኒኮ ራይሊም ይሁን ቅድም ያነሳሁት ማቴዎስ ኑኛዝ መጨረሻ ላይ ምና ኦስካርቦ በአይነት ተጫዋቾች እነዚህን አይነት እና በኋላ ሳቪኞ እንዲህ አይነት ቦታዎች ላይ ነው በሰፋፊ ስፔሶችን ያገኙ የነበሩት። እና በአምስት ደቂቃ ልዩነት የተቆጠሩት ጎሎች ተመሳሳይ ባህሪ ያላቸው ናቸው። ሀላንድ አንደኛውን በእግሩ አንደኛውን በግንባሩ ቢሆንም ያስቆጠረው ጎሎች የተቆጠሩበት ፓተርን ግን ተመሳሳይ ነው። አንደኛ ሀላንድ መቼስ በሙቭመንቱ በጣም የላቀ ተጫዋች ነው አይደለም። ስለዚህ ለተከላካዮቹ ሀሰተኛ ሩጫዎች ያደርጋል ፌክራንድ የሚሏቸው ልክ ወደ ቅርቡ አንግል የሚሮጥ ተጫዋች ይመስልና ወደዛ ይንደረደርና ተጫዋቾቹን ወደ ራሳቸው የጎል ጠርዝ ይስባቸዋል ከዚያ በኋላ ወደ ኋላ ይመለሳል እና የማንቸስተር ሲቲ ተጫዋች ወደ ኋላ የሚታጠፍ ክሮስ ያደርግለታል። ሀላንድ ያንድ ጊዜ ነጻ ይሆናል። አሁን የኤቨርተን ተጫዋቾችን ማርኪንግ መተቸት ይቻል ይሆናል። እኔ ደግሞ የሀላንድን ሙቭመንት የበለጠ ባደንቅ የበለጠ ይሻለኛል። ምክንያቱም በጣም ኢንተሊጀንት ተጫዋች እንደሆነ ሳጥን ውስጥ ለመቆጣጠር በጣም የሚያስቸግር ተጫዋች እንደሆነ በሙቭመንቱ መገንዘብ ይቻላል። ስለዚህ ሁለቱም ጎሎች በባህሪያቸው የተለያዩ ቢሆኑም የጎል እድሎቹ በተፈጠሩበት ባህሪ ግን ተመሳስሎች ያላቸው ናቸው። አንደኛውን ኒኮ ራይሊ፣ ሁለተኛውን ሳቪኞ ናቸው የሰጡት። ስለዚህ በመቶ አምስት ጨዋታ ዘጠና ስድስተኛ የፕሪምየር ሊግ ጎሉን ያስቆጥረዋል። አሁን እንግዲህ መቶ ጎል ላይ ለመድረስ አራት ጎል ብቻ ነው የቀረው። አለን ሺረር በ124 ጨዋታ ነው መቶ ጎል ላይ የደረሰ 1996 የውድድር ዘመን የኒውካስል ተጫዋች በነበረበት ጊዜ። ሃላንድ ያንን ያህል የጨዋታ ቁጥር እንደማይፈጅበት መገመት ይቻላል። በቅርብ ጊዜ ሴንቸሪ ኦፍ ጎልስ የሚሏቸው የመቶ ጎል ላይ መድረሱ የማይቀር ነው። ስለዚህ እጅግ የሚያስደንቅ ነው። እንግዲህ ከዚህ በፊት ወደ ሲቲ በመጣበት የውድድር ዘመን በ202223 የውድድር ዘመን በ53 ጨዋታዎች 52 ጎሎች አስቆጥሮ እንደነበር አስታውሳለሁ። ይሄኛው ጎሉ ስድስተኛ ተከታታይ የፕሬምየር ሊግ ጨዋታ ላይ ያስቆጠረበት ነው። ብራይተንን ሆቫልቢየን ላይ አንድ፣ ሁለት ጎሎችን ደግሞ በማንቸስተር ደርቢ፣ አንድ ሌላ ጎል አርስናል ላይ፣ ሁለት ጎሎች በርንሌ ላይ፣ ብሬንፎርድን ባለፈው ሲያሸንፉ የድል ማድረጊያ ጎላቸውን ደግሞ በዚህ በኤቨርተን ጨዋታ ሁለት ጎሎችን አስቆጥሯል። ሌላ እንግዲህ ሊያሻሽለው የሚችለው ሬከርድ በ2015/16 የውድድር ዘመን ጄሚ ቫርዲ ከሌስተር ሲቲ 11 ተከታታይ የፕሪምየር ሊግ ጨዋታዎች ላይ ጎል አስቆጥሮ ነበር። ረጅም ጊዜ የቆየ የሩድ ቫንኔስተር ሮይን ሬከርድ ነበር ያሻሻለው። ግን ለሲቲ ከዚህ ቀጥለው የሚመጡት ጨዋታዎች ጠጠር ያሉ ናቸው። ቪላን ከሜዳው ውጪ፣ ቦርንመዝ ጥሩ ፎርም ላይ ያለ ቡድን ነው። እሱን ቡድን በሜዳው በአንፊልድ በኤቲሃድ ሊቨርፑልን ኒውካስልን ደግሞ በሴንት ጄምስስ ፓርክ ይገጥማል። እነዚህ ፈታኝ ጨዋታዎች አሉበት። በእነዚህ ጨዋታዎች ላይ ጎል እያስቆጠር የሚቀጥል ከሆነ ግን እነዚህ ቀጣዮቹ አምስት ጨዋታዎች ናቸው። የመጨረሻ አምስተኛው ጨዋታ ከሊድስ ጋር የሚደረግ ጨዋታ ነው። ግን የመጀመሪያው አጋማሽ እንዳልኩት ፈታኝ አጋማሽ ነበር። የጓርዲዮላ ቡድን ተሰርቶ ያለቀ ቡድን እንዳልሆነ መናገር ይቻላል። አዲስ የጨዋታ ስልት እየሞከረ ያለ ነው። ብዙ አዳዲስ ተጫዋቾች አሉት ካለፈው ጃንዋሪ ጀምሮ የፈረሙ የግብ ጠባቂው አይነት ከዚህ በፊት ጓርዲዮላ ተጠቅሞበት ከሚያውቅ የግብ ጠባቂ አይነት በባህሪ በጣም የተለየ ነው። በፉል ባክ ቦታም አማካዮችን የተጠቀመው፣ ስለዚህ በሴንትራል ቦታዎች ላይ ያን ያህል ለማጥቃት የተጋለጠም ባይሆን የማንቸስተር ሲቲ የመስመር መከላከል ግን በስፔሻሊስቶች የሚጠበቅ አይደለም። አሁን በቅርብ ጊዜ በሚደረጉት ጨዋታዎች ላይ አዲስ የመጣው ራያን ኤት ኑሪ ና ጥቂት ወራትን ቀደም ብሎ የመጣው አቡኮድር ኩዣኖቭ የቀኝና የግራ መስመር ተከላካዮች ሆነው ሲጫወቱ እናያቸዋለን። ኦራይሊ ና ኑኔስ ሁለቱም ተጫዋቾች መደበኛ ቦታቸው የማጥቃት አማካዮች ናቸው። ስለዚህ እነሱን የመስመር ተከላካይ አድርጎ መጠቀም በመከላከል በኩል የሚፈጥራቸው ቨልነራቢሊቲዎች ወይም ተጋላጭነቶች ይኖራሉ። ስለዚህ በግድ የበለጠ ስፔሻሊስት ተጫዋቾች ለዚያ ቦታ የበለጠ የሚስማሙ ተጫዋቾች ያስፈልጋሉ። የሚታዩ ቨልነራቢሊቲዎች አሉ። ተሰርቶ የተጠናቀቀ ቡድን እንዳልሆነ ግልጽ ነው። ነገር ግን እርሊንግ ሀላንድ እጅግ በሚያስደንቅ ብቃት ላይ ስለሆነ ያለው ማንቸስተር ሲቲ በፍጥነት ወደ መሪዎቹ አናት ወደነ አርስናል ና ወደነ ሊቨርፑል መጠጋትም ሊቨርፑልን ማለፍም ችሏል። ስለዚህ የሀላንድ ልዩነት በጣም የሚገርም ነው። ታሪካዊ ሲዝን ሊያሳልፍ ይችላል፣ እንደ አምናው ለሁለት ወር ከሜዳ የሚያረቅ ጉዳት እንደዚህ ካልገጠመው በስተቀር እና ለሲቲ በጣም ጥሩ ሰሞናት ናቸው እነዚህ ተከታታይ ጨዋታዎች። ዋናው ፋክተር ሀላንድ ነው። ሌሎቹን ተጫዋቾች ዲስክሬዲት ማድረግ አይገባም፣ ግን እንደዚህ ተጫዋች ብቃት እና ወቅታዊ ፎርም እጅግ አስደናቂ ሆኖ ቀጥሏል።